አሁ በረካተ የአብዱ መንገሻ ይድ ተከታታዮች ሰላም ብያለሁ፣ ለሁላችሁ እንዴት ናችሁ? እስኪ ዛሬ ደግሞ በአዲስ ቪዲዮ ብቅ ብለን አንድ ጓደኛችንን ፍራንክ ለማድረግ ነው። እናንተም ደግሞ ላይክ ሰብስክራይብ፣ ሸር ሸር አርጎ ሀሳባችንን ከመናገራችንን በፊት ላይክ ማረጋችሁ ለእይታ እንዲዘልቅ ማለት ነው። ለእዚህም ላይክ ሰብስክራይብ፣ ሸር አርጉልን። እናንተ ልጅየው እናልፋለን

አረ እንደው እስኪ ቆይ፣ አንተ እንደው አንድ ነገር ላስቸግር ነበር። እንደው ውድ ሰው እንደ አንተ በጣም አስፈልጎ የነበር የሆነ ነገር በጣም ላስቸግረ ነው። እንግዲህ ካለ ነው፣ ከሌለ የለም ነው። እንደው አንተ አንድ ከማወርደው ነበረኝ እና እንደው ትንሽ አለን

ሲሲና አባምዛ ለምዲ ያለው አሁን ታውጀ ሰው ግን እኔ ማለት ነው። አንተ ነው እንግዲህ ጓደኛ፣ አሁን ካስፈልጎኛል፣ እኔ በቃ ፈልገን ቢሆን አምጣልኝ። ከዚያ በተረፈ

ስራን ትሰጠኛለህ። እንግዲህ አንድ መቶ ሺህ ነው የሚያስፈልገኝ ደግሞ አንድ መቶ ሺህ ብር ነው የሚያስፈልገኝ። ከነ ኢማም ምናምን እስኪ ጠይቅ ዙሮ ዙሮ

ትናንትና ሽንኩርት እሽታችሁ የለ? ለምን እንደዚህ አትላለህ? ወደ ሰው መታወቅ እኮ አለ ማለቴ ሰው ብር ኧረ ህማ ትጠይቃ በጥሩ አገኛለሁኝ

ነፋሴ ጉር ነውና ነፋሰ ደፈን አድርገው እና ልባቱ ነው አውራ። ምን አስበህ ነው ግን አንተ? ጓደኛዬ ምርጥ ጓደኛ እሱ ነው። እኔ እሱ ውጭ ሌላ ሰው የለኝም። ይችቃል፣ ለምንም አታመልጠኝም ብዬ ነው እኔ አንተ የደወልኩት። አንተ ደግሞ ነፋሰን ታሻሻለህ

ሰው ለማንኛውም፣ ወደ ፕራንክ እያደረኩ ነው። እንዲያው ልጠይቅህ ፈልጌ ነው፣ ግን በጣም እወድሃለሁ። ሽምርት ጓደኛዬ ወይ ላይ ዩቱብ ላይ ነው። አሁን ምን ሊለኝ ነው የጓደኛዬ? እስኪ ቆይ እንደው ጓደኛችሁ ሞክሩ ሲባል እስኪ ያለህን ምን ሊለኝ ነው ብዬ ልሞክርህ ነበር፣ ግን በጣም በጣም አመሰግናለሁ።

የምሬ ነው። ወላ የለኝም ምናምን ትላለ ብዬ ማለት ነው። ምን እንደምትለ ለመስማት ነው የደወልኩት። ግን ያንተን አወጣህ ወላ ትለያለህ፣ ከጓደኞቼ ሁሉ እኮ ትለያለህ። የምለው በመላ ነው፣ ወላ እየቀደርኩ ሳይሆን ያንተን ሁሉ ነገር መናገር። ግን በጣም አመሰግናለሁ እና ዩቱብ ላይ እንትን እያልኩ ቆይቼ ነው በል